እናቶችም እህቶችም ተማራማሪዎችም እንኳን በደህና መጣችሁ። ዛሬ እንግዲህ ያው እንደሚታወቀው የስሪንቃ ግብርና ምርምር ማዕከል በምስራቅ አማራ ባሉ ሶስት ዞኖች፣ ሰሜን ወሎ፣ ደቡብ ወሎ እና ኦሮሚ አስተዳደር ዞን የቴክኖሎጂ የማውጣት የማፍለቅ፣ የማላመድና የማሰራጨት ስራዎችን በሰፊው ይሰራል። እንግዲህ እንደሚታወቀው ባለፉት ዓመታት በሰብል ወደ ስልሳ ሰባት የሚደርሱ የሰብል ዝርያዎችን ተደራሽ አድርጓል። አርሶ አደሩ እነኚህ ስልሳ ሰባት ዝርያዎች ወደ አርሶ አደር ሲወጡ በየዓመቱ የ10 ፐርሰንት የምርት ጭማሪ እያሳዩ የተለቀቁበት አማራጮች አሉ፣ በተለያዩ ሰብሎች ማለት ነው። እንደዚሁም በአፈርና ውሃ የምርምር ዳይሬክቶሬት ደግሞ ብዙ ሰፊ ስራዎችን ሰርቷል። በአፈር ለምነት ላይ የአፈር ለምነት ሊያሻሽሉ የሚችሉ በተለይ አሲዳማ አፈርም ወደ ምርታማነት በመቀየር ጨዋማ መሬቶችን የመቀየር እንደዚሁም ደግሞ የዋልካ መሬቶችን ደግሞ ወደ ምርታማ ከመቀየር አንጻር ሰፊ ስራዎች የተሰራበት የምርምር ማዕከል ነው። በተጨማሪም በእንስሳት እንደዚሁ በእንስሳት መኖና ግጦሽን ከማሻሻል አንጻር በርከት ያሉ ሰፋፊ የእንስሳት ዝርያዎችን ያወጣበት የምርምር ማዕከል ነው። እንደዚሁም በእንስሳት ምርምር ዘርፉ ደግሞ የአመት ግልገል ማለት የውልደት መጠኑ አንድ ነጥብ ስምንት የነበረውን ምናልባት የደም መጠን በመጨመር ወደ ሶስት የማሳደግ የስድስት ወር ግልገል አስር ኪሎ ግራም የነበረውን ወደ አስራ ሰባት የማሳደግ እንደዚህ አይነት ስራዎችን ሰፋ አድርጎ የሚሰራ የምርምር ዳይሬክቶሬት ነው የምርምር ማዕከል ነው። ከዚህ በተጨማሪ በፎረስተሪ የምርምር ዳይሬክቶሬት ደግሞ እንደሚታወቀው አካባቢያችን ድርቅ የሚያጠቃው አካባቢ ከመሆኑ አንጻር ለዚህ አካባቢ የተመቸ የአፈር ክለት እንዲከላከሉ የሚችሉ ለጣውላና ለከሰል አገልግሎት ሊውሉ የሚችሉ የዛፍ አይነቶችን በመለየት እና ሌሎችንም ቴክኖሎጂ በማውጣት የስሪንቃ ግብርና ምርምር ማዕከል ሰፊ ስራዎችን እየሰራ ይገኛል። ከዚህም በመቀጠል የዘር ብዜት የምርምር ዳይሬክቶሬት አለ። ይህ የምርምር ዳይሬክቶሬት ደግሞ የምርምር ማዕከሉ እያወጣቸውን ቴክኖሎጂዎች በዘር ለእያንዳንዱ አርሶ አደር እንዲጋረስ እንግዲህ ዘር እያንዳንዱ አትሳደር ሲባል እንደ ተቋም ነው። ግብርና ቢሮ የራሱ ተቋም አለው በሰሜን ወሎም፣ ደቡብ ወሎም፣ ኦሮሚያ ዞኑም የማድረስ ስራዎችን በሰፊው የሚሰራለ እንግዲህ እነዚህን ስራዎች በሙሉ ደግሞ ከማስተዋወቅ ከማስፋት እና ተደራሽነታቸውን ከመንግስት ፖሊሲ ጋር ይሄዳል አይሄዱም የሚላቸውን ስራ ደግሞ የሚሰራው የሶሽ ኢኮኖሚክስ ዳይሬክቶሬት የምርምር ዳይሬክቶሬት ነው። እንዳጠቃላይ የምርምር ማዕከላችን በሰሜን ምስራቅ አማራ ያለውን ሰፊና መጠነ ሰፊ የግብርናውን ተግዳሮት ለመፍታት ሰፊ ስራዎች እየሰራ ያለ የምርምር ማዕከል ነው። እንግዲህ ይህ የምርምር ማዕከል እነኚህን ስራዎች ሲሰራ ብቻውን አይደለም። የመንግስት የምርምር በተፈጥሮ ሰፊ በጀት የሚጠይቅ ስራ ነው ምርምር በተፈጥሮ ግን፣ እነኚህን ስራዎች ሲሰራ መንግስት በሚመድብለት በጀት ብቻውን የሚሰራ ስራዎች አይደሉም። እንግዲህ ፕሮጀክት በተለያዩ አጋጣሚዎች አንዱ ማዕከሉን ፈልጎ የስራቅ አማራ ላይ እነኚህን ስራዎች መስራት አለብኝ ብሎ የሚመጣ የምርምሮች አሉ። በሌላ መልኩ ደግሞ በሁለት በሶስት እና ከዛ በላይ የተመራማሪዎች ደግሞ በግል ኮሚኒኬሽን ሊሆን ይችላል፣ በግለሰብ ሊሆን ይችላል። እንደዚህ አይነት ፕሮጀክቶች ወደ ማዕከል የሚመጡበት አጋጣሚዎችም አሉ። ስለዚህ ከእነኝህ ውስጥ እንግዲህ አንዱ ዛሬ እዚህ ላውንች የምናደርገው የቪአይፒ የምንለው ፕሮጀክት ወይም ካፓሲቲ ቢልዲንግ ፎር ክላይሜት ስማርት ብሪዲንግ ኦፍ ኦርፋን ክሮፕ ኢትዮጵያ ነው የሚለው። እንግዲህ ይህ ፕሮጀክት መነሻው ቤልጅየም ሀገር ላይ ነው። ቪ አይ ፒ የሚባለው ተቋም የምርምር ማዕከል ነው ቤልጅየም ውስጥ። እዛ እንግዲህ ኢንተርናሽናሊ ማለት ነው ኢንተርናሽናሊዛ የምርምር ስራ ነው የሚሰራው። እነኝን የምርምር ሲሰራ ግን እሱ ግራውንድ ብሬኪንግ የሚያደርግ ማለት በቃ መጠነ ሰፊ የሆነ የምርምር ስራዎችን ያደርጋል። እንግዲህ እያንዳንዱ አርሶ አደር ከተማ ላለው ህብረተሰብ የምግብ ራሱን ችሎ ከተማ ላለው ቤተሰቡ ዘመዱ ወገኑ የምግብ ፍጆታዎችን መቻል መቻል አለበት የሚል ፕሪንስፕል አላቸው። በሌላ መልኩ ደግሞ እንደሚታወቀው ወቅቱ የሚያመጣቸው በተፈጥሮ የሚከሰቱ በሽታዎች አሉ። ያፈለምነት እየቀነሰ ነው የመጣው። የሰብል ምርታና ምርታማነት ከሚጠበቀው በታች እየወረደ ነው የመጣው። ስለዚህ ለዚህ ደግሞ የክላይሜት ቼንጅ ነው የአየር ንብረት ለውጥ ነው። ምክንያቱም ድሮ የማይታዩ በሽታዎች አሁን እየተከሰቱ ነው ያሉት። ስለዚህ ይህን ለማድረግ ደግሞ ምስራቅ አማራ ላይ አንድ አይነት ሰብል ይመረታል። ስለዚህ ዋና ታርጌቱ ምስራቅ አማራ ላይ አንድ አይነት ሰብል የነበረውን ማሽላን በሌሎች ሰብሎች ጋር አሰባጥሮ በመስራት አንደኛ ሰው በአመጋገቡ የተሻለ ምግብ እንዲመገብ ማድረግ በሌላ መልኩ ደግሞ አንደኛው በተወሰነ አደጋ በተወሰነ የተፈጥሮ ክስተት ቢከሰት አንደኛው ማዳን ይቻላል ነው። እንግዲህ ቅድም እንደነገርኳችሁ ቪአይፒ የላይፍ ሳይንስ ኢንተርናሽናል ሪሰርች ነው። በሱ ስር ኢንተርናሽናል ፕላንት ባዮሎጂ አውትስትሪች የሚባል ዳይሬክቶሬት አለው። ይህ ኢንተርናሽናል ፕላንት ባዮቴክኖሎጂ አውትስትሪች የሚባለው ደግሞ ከአፍሪካ ጋራ ወደ አፍሪካ ያሉ የክላይሜት ቼንጅ ጋራ ከአካባቢ ለውጥ ጋራ የሚከሰቱ ነገሮችን የመከላከል ስራ ነው። ስለዚህ ኢንተርናሽናል ፕላንት ባዮቴክኖሎጂ ኢንስቲትዩት የሚባለው ቤልጅየም ካሉት አምስት ዩኒቨርሲቲዎች ጋር በትስስር ይሰራል። እንግዲህ ምናልባት የምታውቁት ካላችሁ ጌንት ዩኒቨርሲቲ አንዱ ፓርትነር ነው። ሃስሌት የሚባሉ ቪጁ የሚባሉ እዛ ውስጥ ያሉ ዩኒቨርሲቲዎች እዚህ ውስጥ አብረው ፓርቲስፔት ያደርጋሉ። ያው እነሱም ፓርትነር ስለሆኑ የስማቸውን መጥራት ስላለብን ነው። ስለዚህ የኢንተርናሽናል ፕላንት ባዮቴክኖሎጂ ሪሰርች ኢንስቲትዩት ግን ፈንዱን ያገኘው ምናልባት ባርነር ላይ ታችሁት ከሆነ ከፍላንደርስ ነው። ፍላንደርስ የሚባለው ለ2024 ዓመተ ምህረት በፈረንጆች በባለፈው ዓመት ላይ ኮል አውጥቶ ስለነበረ እዛ ኮል ላይ ለክላይሜት ስማርት አርሶአደሮች የአካባቢ ወይም የተፈጥሮ አደጋ ሊቋቋሙ የሚችሉበትን የግብርና አሰራር ማሰራጨት፣ ማስፋት፣ መጠቀም ነው። ሌላ ምንም ፕሪንትን የለው። እንግዲህ አዲስ ነገር አይደለም፣ ይዘን የመጣ ነው ግን እዚህ አካባቢ ላይ ከማሽላ በመቀጠል እንሰት በአብዛኛው ደቡብ አካባቢ ላይ ለምግብነት ነው የሚጠቀሙት። እኛ ጋ ግን ኮባ ነው። ምናልባት የሙዝ ምርት ከወጣ ሙዙን ብቻ ነው የምንጠቀመው። ግን ከስሩ የሚወጣው ምርት ደግሞ ከፍተኛ ምርት ነው የምንሰራለት። ከፍተኛ ምርት ስለሆነ ያለው አንደኛ ለምግብ ለእናቶች፣ ለብዙ ነገር ተስማሚነት ምግብ አለው። በሌላ መልኩ ደግሞ በአጭር ሰዓት ስር ስለሚሰጥ በአጭር ሰዓት ደግሞ ለድርቅ የሚጠቅ አይደለም። ስለዚህ እሱ ወደዚህ አካባቢ ላይ የዲሞንስትሬሽን ስራ እንሰራለን። አሁን ለጊዜው ወደ ስድስት መቶ አዘናል። ሶስት መቶ ሃምሳው ዛሬ ወደ ማዕከላችን ይገባል ብለን ተስፋ እናደርጋለን። ስለዚህ የመጀመሪያው ስራ እንሰት ከደቡብ ወደዚህ አምትተን አዲስ ክሮፕ ወደዚህ ማስገባት ነው። እንሰት ብቻ አይደለም፣ ሌሎችም የሚቀጥሉ ሰብሎች አሉ እዚህ አካባቢ በደንብ የማይታወቁ ለጤና ተስማሚ ድርቅን ሊቋቋሙ የሚችሉ ስለዚህ እነኚህ የእንሰት ስራዎች የሚሰሩት በተለይ ብዙዎች እንደምናውቀው ቤተ ክርስቲያን አካባቢ ላይ፣ መስጊድ አካባቢ ላይ በጓሯቸው የድሮ የጥንት ያሉ ዛፎች አሉ። ስለዚህ እነኝህንም በዛ አካባቢ ላይ ብናላምዳቸው አንደኛ የተፈጥሮ ለውጥን ይቋቋማሉ፣ በተፈጥሮ ጸጋ ያጎናጽፋሉ፣ በሌላ መልኩ ደግሞ ለምግብነት ያገለግላሉ። የምግብነት ስራውን ግን ምናልባት ከ15 ቀን ከወር በአንድ ወር ውስጥ መካከል ላይ የምግብ ስራውን አሳይት እንዴት እንደሚሰራ እንዴት እንደሚፋቅ፣ እንዴት ወደ ኬክም ዱቄ ወደ ገንፎም ወደ ዳቦም እንዴት እንደሚቀየር እቅዳለን ። በ15 በ20 ቀን ሁሉም አርሶ አደር ላይሆን ይችላል። ከየቀበሌው በተመረጡ አርሶ አደሮች የዲሞንስትሬሽን ስራዎች እሱንም እንሰራለን። ይሄኛውንም ስራ የማላመድ ስራዎች እንሰራለን። በሌላ መልኩ ደግሞ እዚህ አካባቢ ላይ እንደሚታወቀው ማሽላ ዋና ሰብል ነው። ምንም ይሁን ምንም ማሽላ እዚህ አካባቢ ላይ ማሽላን የሚተካ ነገር የለም። ግን ማሽላ ብቻውን ግን በተለያየ አጋጣሚ ከአመጋገብም ማነው ከምርታማነት አንፃሩ ለበሽታ በብዛት እየተጋለጠም ከመሆኑ ማሰባጠር የተሻለ ነው። ስለዚህ ከእሱ ጋር ስትራይፕ የሚባለው የማሰባጠር ዘዴ ሽምብራን አሰባጥረን የምንዘራ ይሆናል። ሶስት አይነት ዲሞንስትሬሽን ነው የሚካሄደው። አንደኛው ቀደም ያልኳችሁ ነው። እዚህኛው ላይ ሶስት ትሪትመንቶች ይኖሩታል። አንደኛው ማሽላን ከሽምብራ ጋራ ማሰባጠር ነው። ሁለተኛው ደግሞ ሮቴሽን የምንሰራበት ነው። ሶስተኛው ደግሞ ማሽላ ብቻውን ለሁለት ዓመትና ለሶስት ዓመት ዘርተን የሁለቱና የሶስቱን ምርትና ምርታማነት እንትማማን ነው። መቀየር ነው ምናልባት በሌላ በዚህ ፕሮጀክት ላይ የሚቀጥል ነገሮች ካሉ መልቺንግ እና ሌሎች ከውሃ ጋር ተያያዥ ያላቸው ስራዎች የሚመጡ ይመስለኛል። ገና በሀሳብ ደረጃ ያሉ ነገሮች ናቸው። ምክንያቱም እንግዲህ የአካባቢ ምንድነው፣ ክላይሜት ስማርት ስንል አካባቢን ተጽዕኖ ተቋቁሞ ምርትና ምርታማነትን ሊያሳድግ የሚችል አርሶ አደሩም ደግሞ በተፈጥሮ የሚመጡ አደጋዎችን ተቋቋሚ ባህሪ ማጎልበትና ማሳደግ እነኝን ስራዎች መስራት ነው። ስለዚህ እንግዲህ የቪይፒ ኢንተርናሽናል ፕላንት ባዮቴክኖሎጂ አውት ስትሪች የሚባለው ሁለት ዋና ወደ ሶስት ትላልቅ ዓላማዎች አሉት። የመጀመሪያው አርሶ አደሩ በክላይሜት የአካባቢ ምንድን ነው ክላይሜት ቼንጅን የአየር ንብረት ለውጥን ተቋቋሚ መቋቋም እና እነኚህን ሊቋቋሙ የሚችሉ ሰብሎችን በአካባቢያቸው ማምረት ቁጥር አንድ ነው። ቁጥር ሁለት የሚቀጥለው እነኚህ ስራዎች ከተሰሩ በኋላ የሞለኪላር ስራዎች ይኖራሉ። ስለዚህ እነ የሞለኪላር ስራዎች ሲኖሩ ደግሞ የሚመለከታቸው የተመራማሪ እና ሌሎች ሰዎች ደግሞ ፓርቲስፔት ያደርጋሉ ማለት ነው። ስለዚህ አጠቃላይ የፕሮጀክቱ አላማ ምስራቅ አማራ ላይ ያለውን ለግብርና ፈታኝ የሆኑ ችግሮችን ለመፍታት ነው። እንግዲህ እነ ስራዎች ዓለም አቀፍ ስራዎች ዓለም አቀፍም የሚተገበርበት ነው። ሌሎች ዓለሞች ዓለማትም በቴክኖሎጂ ቢያድጉም ግብርናቸው አለ የእነሱ ግብርና ግን ምናልባት የሚያርሱ በበሬ ላይ ሆን ይችላል። በመካናይዜሽን ነው የሚሆነው እንደኔና እንደናንተ ደግሞ በአምስት ሄክታር አስር ሄክታር ስድስት ሄክታር ያለው ወይም ሁለት ሄክታር ያላቸው አይደለም። በጣም ሰፋፊ ነው። ስለዚህ መካናይዜሽን ነው። ግን እነኛ አሁን የምንላቸው ቴክኖሎጂዎች ግን ማሰባጥሮ መዝራትም ይሁን ማፈራረቅም ይሁን እነኚህ ደግሞ በአለም አቀፍም የተለመዱ ናቸው። የመሬትን ለምነት የሚያሻሽሉ ቴክኖሎጂዎች ናቸው። ስለዚህ ምስራቅ አማራ ላይም ደግሞ እንደሚታወቀው ምስራቅ አማራ ላይ የአፈር ለምነት እና ሌሎች በሰብል በሽታ በብዛት የሚከሰትበት ቦታ ነው። ስለዚህ እነኝህን ነገሮች በተወሰነ መልኩ ከኬሚካል ባለፈ ልንቆጣጠራቸው የምንችለው በማፈራረቅ በመዝራት እንደዚሁም በማሰባጠር በምንዘራቸው ዘዴዎች እስከሆነ ድረስ እነኝህን ወደናንተ የመተግበር ስራ ነው። እስካሁን እንግዲህ እዚህ ውስጥ ካላችሁት አርሶ አደሮች በትንሹ ሩብ አካባቢ የሆነችሁት እስካሁን ቀደም ተገናኝተን የተገናኘን አለን። ከማዕከሉ ጋር እስካሁን እንግዲህ ስራው ሶስት አይነት ስራዎችን ጀምረናል። አንደኛው የፍሬግ ስራ የፋርመ ሪሰርች ግሩፕ የምንለው የአርሶ አደር የተማራማሪ ግሩፕ መስርተናል። እንደዚሁም ደግሞ እነኚሁ ላይ ኤፊጂዲ አካሄደናል። እንግዲህ በኤፊጂዲው ምንድነው የእያንዳንዱ እዚህ የተመረጣችሁት የዶሮ ግብርና ገዶበር አካባቢ ቀበሌ የመጣችሁ አርሶ አደሮች ቀበሌያችሁ ደሊኔት ሆኗል ማለት ተከልሏል በካርታ ተይዟል። ስለዚህ የማን መሬት የት ጋው አለ የማን መሬት የት ጋው ነው ያለው ምን እንሰራለን የሚለውን ነገሮች እነኚህን ጨርሰናል። ስለዚህ እንሰት የሚገባባቸው አርሶ አደሮች የምትወስዱ አርሶ አደሮችም ሊስታችሁ አለ። በሌላ መልኩ ደግሞ በዚህ ሳምንትም ዲሞንስትሬሽን የምንሰራባቸውን ቀበሌዎች ማነው ቦታዎች መርጠን ለሁለት ዓመት የሚቆይ የመሬት ይዘናል ስለዚህ እነኚህ ስራዎች እንግዲህ በቀጭ በመጪው ሐምሌ ወደ መሬት የምንገባ ይሆናል ማለት ነው። ስለዚህ ቀጣይ የሚሆነው ምንድነው? ስልጠና ነው። ዛሬ አንዱ የስልጠና አካል ነው። ምናልባት በስልጠናው ላይ እስተ ዛሬ እንደለመዳችሁት ስለማሽላ፣ ስለ ሽምብራ ወይም ስለ እንትን አይደለም። ይህንን ከኛ በላይ ታቁታላችሁ። ስለዚህ እኛ ምንድነው አርሶ አደሩ ምንድነው መላመድ ያለበት ምንድነው ማጎልበት ያለበት ምንድነው ማሳደግ ያለበት ችግር በሚመጣበት ሰዓት ላይ ዝናብ በተወሰነ መልኩ ይቆራረጣል። አካባቢያችን ላይ ሐምሌ መዝነብ ያለበት ስን ነሐሴ ሊጀምር ይችላል። ሰኔ ላይ ሊሆን ይችላል። በጋ ላይ ይዘንባል። ስለዚህ በእንዲህ አይነት መልኩ የምግብ አማራጮችን ማስገባት ነው። ስለዚህ ዋና ዓላማችን እንግዲህ አርሶ አደሩ የአካባቢ የአየር ንብረት ለውጥን ተቋቋሚ ሰብሎችን ወደ አካባቢው ማስገባትና እንደዚሁም አሰራሮችን መላመድ ማላመድ እና ማስፋፋት ነው የፕሮጀክቱ ዋና ዓላማ። እንግዲህ እነኚህን ስራዎች ሲሰሩ ሁለት የማዕከላችን ተመራማሪዎች አሉ። ዋና ስራቸው ከዋና ስራቸው በተጨማሪ እናንተን ማገዝ ነው። በዚህ ለፕሮጀክቱ ያለው እንግዲህ እስታሁንም ጥሩ ትብብር እያደረጋችሁላችሁ እንደሆነ አውቃለሁም እገምታለሁም። በሌላ መልኩ ደግሞ እናንተም በምርምር ማዕከሉ አካባቢ ስለሆናችሁ ያላችሁት ማዕከሉ እጁ ላይ ያለውን ቴክኖሎጂ በስጦታም በሽያጭም እናንተ አካባቢ የሚደርስበትን በተለይ በተለያዩ ሰብሎች በቀደም አንድ ሌላ ቀበሌ ላይ የጠየቁት አሉ። ለምሳሌ የማሽላ ዝርያ የእኛ አጭር ጊዜ ማሽላ አጭር ጊዜ ማሽላ ነው። ስለዚህ ይህንን የማሽላ ዝርያዎች ወደ እናንተ ማድረስ እንፈልጋለን። ስለዚህ በስሞል ፓክ ሊሆን ይችላል፣ ሌሎችም ቴክኖሎጂዎች ወደ እናንተ እናደርሳለን። ስለዚህ እንደዚህ አይነት አጋጣሚ የፕሮጀክት አጋጣሚዎች ካላገኘም በስተቀር እያንዳንዱ አርሶ አደርደች የመድረስ አቅማችን ከበጀት አንጻር አነስተኛ ነው። በአብዛኛው የምርምር ማዕከሉ የሚሰራው ምርምር ላይ ፎከስ ስለሚያደርግ እንደዚህ በአርሶ አደር በስልጠና በማስታወቅ የሚያደርጋቸው በፕሮጀክት ደግፎ የሚሰራባቸው አጫጭር ጊዜዎች ናቸው ያሉት። ስለዚህ በዚህ አጋጣሚ እንግዲህ የቤልጂየም ውስጥ የሚገኘውን የኢንተርናሽናል ፕላንት ባዮቴክኖሎጂ ኢንስቲትዩት ማ አውትስትሪች እንደዚሁም ለፍላንደርስ ፖፕሌሽን ለ2014 ፍላንደር ክላይሜት ኢንተርናሽናል ፎር ፋይቲንግ ሃንገር በሚል ፕሮጀክት ላይ የተሳተፉ የማዕከላችን ተመራማሪዎች እዚህ ይሄን ስራ እዚህ እንዲደርስ ብዙ ስራዎች የተጀምረው ብዙ ስራዎች እንትን ያልንበትም ስለሆነ እዚህ እንዲደርስ ጥረት ያደረጋችሁ ሁላችሁንም በጣም አመሰግናለሁ። እንግዲህ ዋናው ነገር ልንገናኝ የምንችለው ወደፊት በተግባር ነው። ደጃችሁ የሚሰሩ ስራዎች እናንተ ተግባሬ ለማድረግ ሞክሩ። በእኛ በኩል ግን እነኝን የጀመርናቸውን ስራዎች ከሀምሳ ፐርሰንት በላይ ረጅም ርቀት ሄደናል። ቅድም ያልናቸውን የደሊኔሽን ስራዎች ሰርተናል። ዲሞንስትሬሽን መሬቶች ተመርጠዋል። እንደዚሁም ትሬኒንግ ዛሬ ይጀመራል፣ ነገ ደግሞ በሌላ ቦታ ላይ ለአርሶ አደሮች የሚሰጥበት አጋጣሚዎች ነው ያሉት። ስለዚህ በቀጣይ ደግሞ ቴክኖሎጂዎቹን ወደ እናንተ ደጅ ማድረስ ነው። ቴክኖሎጂዎቹን እናንተ ደጅ ሲመጡ ተባባሪ እንድትሆኑልን እንፈልጋለን። በሌላ በአጋጣሚ ማዕከሉ ላይ ያለውን ከፕሮጀክቱም ጀርባ ማዕከሉ እናንተን ለማገዝ እና ለእናንተ ማገዝ ያለበት ነገሮች ካሉ መጨረሻ ላይ ምናልባት አንዱ ለሶስት ሀሳብ ከተቀበልን በዛም የምንገናኝ ይሆናል ማለት ነው። በአጠቃላይ እንግዲህ ነው ለቪይፒ ኢንተርናሽናል ፕላንት ባዮቴክኖሎጂ አውትስትሪጅ ኢንስቲትዩት እና ለሌሎችም አጋራት ላው ላይ ላሉት የቤቲን ፍላንደር ጀስቲክስ እነኝህ ሁሉ ስፖንሰር ናቸው ለፕሮጀክቱ። ስለዚህ በዚህ አጋጣሚ እነሱንም እያመሰገንኩ እናንተም እንኳን ደህና መጣችሁ እያልኩ ቆይታችሁ ጥሩ የስልጠና ጊዜ እንዲሆንላችሁ እየተመኘሁ በዚሁ አበቃለሁ። አመሰግናለሁ።